መሶብ የአንድ ማዕከል አገልግሎት በጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ተመርቆ ስራ መጀመሩ ይታወቃል። በማዕከሉም 12 ተቋማት ተቀናጅተው ከ41 በላይ አገልግሎቶችን በተቀናጀ አግባብ ይሰጣሉ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ ምክትል አፈ ጉባኤ ሎሚ በዶና የቋሚ ኮሚቴ ሰብሳቢዎች የመሶብ የአንድ ማዕከል አገልግሎትን ጎብኝተዋል። የምክር ቤቱ አፈ ጉባኤ ታገሰ ጫፎ በዚህ ጊዜ ማዕከሉ በህዝብ ሲነሱ ለቆዩ የአገልግሎት አሰጣት ጥያቄዎች ምላሽ የሚሰጥ መሆኑን ተናግረዋል። በማዕከሉ የሚሰጡ አገልግሎቶች ጊዜ ቆጣቢና የዜጎችን እንግልት የሚፈቱ መሆናቸውንም ነው አጽንኦት ሰጥተው የገለጹት። በማዕከሉ የሚሰጡ አገልግሎቶች ከወረቀት ንክኪ ነጻ የሆኑና ሙሉ ለሙሉ በቴክኖሎጂ የታገዙ መሆናቸውን ደግሞ ብልሹ አሰራርን ለመቅረፍ እንደሚያግዝ ገልጸዋል። በተለያዩ አፕሊኬሽን በሞባይል አፕሊኬሽን ከቤት ሆነው ይሄ አገልግሎት መጠቀም ይችላሉ። እዚህ ቢመጡም ደግሞ ቀጥታ በአንድ መስኮት አገልግሎት የትም እዛም እዚህም ሳይሉ አንዴ ማግኘት ሰው ከሰው ጋር ያለውን ግንኙነት ይቀንሳል። ይሄ በምቀንስበት ጊዜ ላላስፈላጊ ወጪ እና ደግሞ ለሌብነትም የሚዳርጉ ጉዳዮችን በሙሉ ይቆርጣል ማለት ነው። ስለዚህ ውጤታማም ቀልጣፋም እና ደግሞ አስተዳደሩ ከንክኪና ከሙስና የጸዳ እንዲሆን ያደርጋል። በሌላ በኩል በኢትዮጵያ ኢንቨስት ለማድረግ የሚመጡ የውጭ ባለ ሀብቶች ቀልጣፋ አገልግሎት እንዲያገኙ በማድረግ በኢኮኖሚው ላይ አዎንታዊ ሚና እንደሚያበረክትም አንስተዋል። ከዚያ አኳያ በማዕከሉ የሚሰጡ አገልግሎቶች ለኢትዮጵያ ልማትና እድገት ጉዞ መፋጠን ተስፋን የሚሰጡ መሆናቸውን አብራርተዋል። ዛሬ እዚህ ቦታ ላይ ይህን ስናይ ይህም ተቋማትን አምጥቶ በአንድ ማዕከል መሶብ በእኛ አገር ቋንቋ መሶብ ስያሜ ሰጥቶ የአንድ ማዕከል አገልግሎትን በዚህ ደረጃ ማሳደግ እጅግ በጣም ተስፋ የሚሰጠው የመንግስት አገልግሎት አቅርቦት የተሳለጠ ማድረግ እንደሚችል እጅግ ውጤታማ ማድረግ እንደሚችል ማሳያ ነው። በህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በበኩላቸው መሶብ የአንድ ማዕከል አገልግሎት ግልጸኝነትን በማስፈን በመንግስትና ህዝብ መካከል መተማመን ለመፍጠር ሚናው የጎላ መሆኑን አንስተዋል። በአገልግሎት አሰጣጥ ላይ ለውጥ ለማምጣት በቴክኖሎጂ የታገዘ አሰራር እጅግ ወሳኝ መሆኑን ጠቅሰው ከዚህ አኳያ ማዕከሉ ትልቅ ትርጉም የሚሰጠው ነው ብለዋል። ግልጽ በሆነ ተጠያቂነት ባለው የቅርብ ክትትል፣ ድጋፍ በሚደረግበት አኳኋን ነው ስራው እየተጀምረው። ስለዚህ ያለው ትርጉም እጅግ ከፍተኛ ነው። ቀልጣፋ የሆነ አገልግሎት ለመስጠት፣ ግልጽነትን ለመፍጠር፣ ለምሳሌ ህዝባችን እያነሳ ያለው አገልግሎቱን ደሊቨር ማድረግ ያለበት አካል አናገኝም የሚል ነገር ይነሳ፣ ያንን ሁሉ የሚቀርፍበትና ከቦታ ቦታ ሳሄድ ዋንስቶፕ ሰርቪስ ወይም አንድ ቦታ ሆኖ አገልግሎት የሚያገኝበትን ሁኔታ ነው ያየ። ነው የአገልግሎት አሰጣጥ ጥራት ውስንነት በህብረተሰቡ ሲቀርቡ ከነበሩ ጥያቄዎች መካከል ዋነኛ መሆኑን የገለጹት ደግሞ በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ናቸው። በመሆኑ ማዕከሉ መንግስት ለዜጎች ጥያቄ ፈጣን ምላሽ እየሰጠ መሆኑን በተግባር የሚያሳይ ስለመሆኑም ተናግረዋል። በማዕከሉ የሚሰጡ አገልግሎቶች ዜጎችን ከተጨማሪ ወጭና እንግልት የሚታደጉ መሆናቸውንም አንስተዋል። ተገልጋው የሚያስፈልገውን መስፈርት ወይ ደግሞ ዶክመንት ካሟላ ያለምንም ማዳላት ለሁሉም እኩል አገልግሎት ይሰጣል። ሌላው ደግሞ ጊዜ ብቻ ሳይሆን ገንዘብ ይቆጥባል። ኢንቨስትመንት ላይ ሊሆን ይችላል አገልግሎት የምፈልገው ወይ ደግሞ ንግድ ላይ ሊሆን ይችላል። ይሄ ጉዳይ ደግሞ የተለያዩ ተቋማትን መሄድ የሚያስፈልገው ሊሆን ይችላል። ስለዚህ አሁን ከአንድ ተቋም ወደ ሌላ ተቋም እየሄደ ጊዜውን እና ገንዘቡን የሚያጠፋውን በአንድ ማዕከል ሁሉንም ያገኛል ማለት ነው። እየተናበቡ ቴክኖሎጂውን በመጠቀም አስፈላጊውን አገልግሎት እዚው አንድ አካባቢ እንዲያገኝ የሚያደርግ እንደሆነ ነው የተረዳሁት። በማዕከሉ የሚሰጡ ቀልጣፋና ፍትሐዊ አገልግሎቶች ወደ ሌሎች አካባቢዎችም ሊሰፉ እንደሚገቡ ተናግረዋል።